ሰላም፣ ሰላም እንዴት ናችሁ? ሰላም ናችሁ? እኔ ጋር አለሁ እግዚአብሔር ይመስገን። እንዴት ናችሁ? በዚህ ደግሞ ልከሰት ነው። ዛሬ አምረ ያምራል። እንግዲህ እንደምታውቁት ይሄን ይሄን ጸጉር ገብሬ አይወደውም። ታቃላችሁ ገብሬ እንደማይወደው አይወደውም። ግን ይሄ የራሴ ጸጉር ነው። እስኪ የራስሽ ጸጉር አይደለም ለምትሉ ማለት ነው። የራሴ ጸጉር ነው። የራሴ ጸጉር ነው። የራሴ ጸጉር እንዳልሆነ ማሳያችሁ ይሄው በቃ። ስለዚህ የራሴ ጸጉር ነው። ምንም የሚያስዋሽ ነገር የለውም። እላችኋለሁ ውዶች ይሄ ይወዳችሁ እና ይህን ፀጉር ገብሬ ብዙ ቀን ፈልጎታል ማለት ነው። እኔ ደብቄ ዛሬ አወጣሁት። ሽፎኔ አያምርም አያምርም። ሽፎኔ እየተከታች ገበሩን ቀይ ነው። ሽፎኔ አያምርም። እና አሁን ገብሬ ንቀሰቀስና ልወጣ ነው። አስተካክልልኝ፣ ፀጉሬን አበጥርልኝ እለዋለሁ። ፀጉሬን አበጥርልኝ ብዬ ተቀሳቀሰዋለሁ ማለት ነው። ከዛ ምን እንደሚል እየሳለ ነው ምን እንደሚል አብረን ሲበጠር ሲፈጠር ሲያምር በጣም ዛሬ ዝናብ ሲዘን ሲዘንም ነው ያደረው በጣም ውሃ ቀድተናል ነው እኔ ለዛ ነው የተኛው እራሱ የተነሳሁት ነው ግን አሁን ብራ ስለሆኑ ደግሞ ዝናብ እንዳይመጣ እሄዳለሁ ለቤት አንዳንድ ነገር ለማክሰብ ማለት ነው

የራስ ፀጉር እኮ ነው የሚመስለው። እየችት እዚህ ላይ የራስ የክፍሉ ራስ ጨረስ ተፍታቷል፣ ሁሉም ተፍታቷል። ይሄ እንደዚህ አሁን ልክ እንደ እንደዚህ ተቆጣጠረ፣ ተቆጣጠረ፣ አፍታቱ።

ፋሚሊዎች እንግዲህ እስኪ የስራዬ ውጤታማ ሊሆን ነው። አቅም ንደረስ ይህ እያስተካከልኩ ደግሞ ምን ሆነች? ዞማዬ ዞማዬ ትንሽ ራሱ ሰው ማለት በቃ ፈረስ ካለ ሆንጎ እያልሽ ሰው ታንጂ መንዳት እንድወራ አልፈልግም። አትፈልግም፣ እንድታቆረኝ አትፈልግም። በሄድሽበት እቺ እንት የምታምር የማን ምናምን ጥቁር ልጅ ምናምን ይባላል አሁን። ስታስወድሽም ስታስወቅሽም፣ ያው ነኝ፣ እኔው ነኝ ተወዳሹ። ስትወደሽም፣ እኔው ወደሳለሁ፣ ስታስወቅሽም፣ እኔ ምወቀሳለሁ። ስለዚህ አሁን እንደት ነው ልኬቱ ራሱ መጥን ይጥል ምጥን ይስል ደስ አይደል? ና ይሄ ግማሹ አጭር ግማሹ ረዥም፣ ይሄ ትኮ ነው። ግማሹ አጭር ግማሹ ረዥም ደ

ነገሩሽ ውዶች እስኪ ኮሜንት አስቀምጡልኝ አይ ቤት ረጅሙ ነበር የሚሻልሽ አይ ይህ እንዳለ ሆኖ ሌላ ጊዜ ግን ገብሬ ይውላችሁ አስለቀሰኝ ስለዚህ ሴቶች